ብስሚላህ አልሐምዱሊላ ወሰላት ወሰላም አለ ረሱሉ ላይ ሰለም። ጉብኝታችንን ንቀጥለናል። እንግዲህ ከልጆች ማደሪያ ከመሻይኮች ማደሪያ ዶር ሞተን አሁን ደግሞ ይሄ የውሃ ታንከር ነው 10 ሺህ ሊትር የሚይዝ ከአዲስ አበባ ተገዝቶ የተላከ ነው። እዚ ጋ ልብሳቸውን የሚያጥቡበት ቦታ ነው። እንግዲህ ለምጣ የድሮው ለምጣ በዚህ በሲሚንቶ ተቀይሮ ነው። ይሄ የነሱ የውሃ አገልግሎት የሚያገኙበት ሲሆን አካባቢው ከፍተኛ የሆነ የውሃ ችግር ያለበት በመሆኑ ለዚህ መርከዝ ለታችኛውም ለላይኛውም በሚያገለግል መልኩ ውሃን የማውጣት ሰደቀ ተንጃሪያ መስራት የሚፈልጉ ወንድሞች እህቶች ካሉ ለዚህም በሩ ክፍት ነው። ይህን ውሃ አውጥተን ቀጣይነት ባለው መልኩ ለዱዓቶች፣ ለዑለማዎች፣ ለመሻይኮች እንዲያገለግል ይህንንም ኸይር ስራ ልንጠቁም እንወዳለን። ጀዛኩሙላሁ ኸይሮ ባረከላሁ ፊኩም።